አሰልጣኝ ሚሊዮን ጉግሳ እዚህ ስቱዲዮ ይገኛል። ሚሊ እንኳን ደህና መጣ። እንኳን ደህና ቆያችሁ። በጣም እናመሰግናለን። እንግዲህ ኢትዮጵያ መድን የ2017 ዓ.ም የኢትዮጵያ ፕሪሚየር ሊግ ሻምፒዮን ሆኗል። ወደዚህ ስኬት ያመጣው ምንድን ነው ብለን ማንሳት እንችላለን? የኢትዮጵያ መድን ጤነኛ የሆነ ቡድን ግንባታ ሂደት መከተሉ ይመስለኛል። የኢትዮጵያ ክለቦች ጤነኛ የሆነ የቡድን ግንባታን የሚከተሉ ክለቦች አይደሉም። በአንዴ የሚገነቡ በአንዴ የሚፈርሱ የጨረቃ ቤት አይነት ናቸው። የቡድን ግንባታ ሂደታቸው ለዚህ ጥሩ ማሳያው ያለፈው የውድድር ዘመን ሻምፒዮን የኢትዮጵያ ንግድ ባንክ የውድድር ዘመኑ እስኪጠናቀቅ ድረስ የመውረድ ስጋት ካለባቸው ቡድኖች መካከል አንደኛው ነው። ገና አላረጋገጠም መትረፉንና፣ ስታንዳርድ የለውም ሊጉ። በዓለም ላይ እየተለየ ሊግ ይመስለኛል እኔ ውድድር ዘመኑ ሲጀመር ሃያውን ቡድኖች የመውረድ ስጋት ይዘው ሃያውን ቡድኖች ሻምፒዮን የመሆን እድል ይዘው የሚጀምሩበት ብቸኛ እግር ኳስ ኢትዮጵያ ውስጥ ያለ ይመስለኛል እና ከአስከሀያዎቹ ተሳታፊ ቡድኖች በተወሰነ መልኩ ጤነኝ የቡድን ግንባታ የተከተለው ኢትዮጵያ መድን ሻምፒዮን ሆነዋል ብዬ ነው የማስበው። ከነዛ የቡድን ግንባታ ሂደቶች መካከል እንግዲህ አንድ ጠንካራ ቡድን ለመገንባት የትኛውም ሜተር መከተል ውጤታማ እንደሚያደርግ ግልጽ ሆኖ በእግር ኳስ የቡድን ግንባታ ሂደት የተቀመጠ አሰራር አለ እና ያንን የተከተለ ቡድን ሻምፒዮን ሆነዋል ብዬ ነው የማስበው። ከዛ መካከል አንደኛው አሰልጣኙን ማቆየቱ ነው ብዬ ነው የማስበው። አሰልጣኝ ገብረ መድን ኃይሌ እንግዲህ በኢትዮጵያ ፕሪሚየር ሊግ ሶስተኛ ቡድኑን ሻምፒዮን ሲያደረግ ነው። ከመቀሌ ጋር ከመቀሌ ሰባ እንደርታ ጋር ሻምፒዮን ሆነዋል። ከጅማ ከተማ ጋር ሻምፒዮን ሆነዋል። አሁን ለሶስተኛ ጊዜ ከኢትዮጵያ መድን ጋር ሻምፒዮን መሆን ችሏል እና አሰልጣኙ ከቡድኑ ጋር እንዲቆይ የወሰነው ውሳኔ አስተዳደሩ። የቡድን ግንባታው ቁልፉ ይመስለኛል። አሰልጣኙ እጁ ላይ ያለው ነገር ሜንቴን ተደርጎ ወደ ካለፈው የውድድር ዘመን ወደዚህ የውድድር ዘመን የመጣ ቡድን እና የፈረሱ ቡድኖች ያደረጉት ውድድር ነው ብዬ ነው ማምነው። ምክንያቱም በዝውውር ሂደት ውስጥ መለከት የአንድ ቡድን ሰኔ ላይ ያለው ስኬቱም ውድቀቱም ያለፈው አመት ሐምሌ ላይ ነው የሚታየው። በሰሌክሽን ወቅት ነው ቡድን የት እንደሚደርስ መገመት የሚቻለው። እንግዲህ ምናልባት የሚቀጥለው ሀምሌ እና ነሐሴ ላይ የሚያደርጉት የዝውውር ሂደት እያንዳንዱን ቡድን ቀጣዩን ሰኔ ምን እንደሚሆን እንድገምት ከፈቀዳችሁ ሊመገመት ይችላል ሰሌክሽን ነው የቡድን ግንባታን የሚወስነው ስለዚህ አሰልጣኙ ምንድን ነው ቡድኑ ከእሱ ጋር ነው የቆየው ጠንካራ ጎኑን ያውቃል ደካማ ጎኑን ያውቃል ስለዚህ ሜይንቴን ነው ያደረገው ጠግኖ ነው ወደዚህ የውድድር ዘመን የመጣው ሌሎች ቡድኖች ግን በገፍ ነው ተጫዋች ያዘዋወሩት እኔ ይሄ የሚጠፋቸው አሰልጣኞች ከሆኑ የኢትዮጵያ እግር ኳስ ውስጥ ያሉት የኢትዮጵያ እግር ኳስ ያለበት ደረጃ ከፕሪሚየር ሊግ ይበልጣል ብዬ ማስብ። ይህን የማይገነዘቡ አሰልጣኞች ከሆኑ እግር ኳስ ውስጥ ያሉት በደንብ ይረዱታል። ምናልባት የኢትዮጵያ እግር ኳስ ውስጥ የሚነገሩ ብዙ ያልተገቡ ነገሮች አሉ። ከዛ ከጥቅማጥቅም ጋር በተያያዘ ካልሆነ በስተቀር ለጥቅማጥቅም ብለው ካልሆነ በስተቀር በየውድድር ዘመኑ ከአስር በላይ ተጫዋቾች እያሰናበትክ ከአስር ተጫዋች በላይ እያስፈረምክ ጠንካራ ቡድን መስራት በእግር ኳስ አይቻል ስለዚህ ይህ ሜተር የተከተሉ ቡድኖች እና ጥቂት ተጫዋቾች አዘዋውሮ ችግሩን አድሬስ ያደረገ ዝውውሮች ዝውውሮቹም በራሱ ችግሩን አድሬስ ያደረገ ዝውውሮች ናቸው። ያደረገው እና አንደኛው የስኬት ሚኒስትር ያ ይመስለኛል። ቡድኑ እንግዲህ ጥቂት ጎል የተቆጠረበት ቤስት ዲፌንስ ነው፣ 13 ጎል ብቻ ነው የተቆጠረበት በውድድር ዘመኑ እስካሁን። 43 ጎል ያስቆጠረው ቤስት አታክ ነው፣ ብዙ ጎል ያስቆጠረውም የገብረመድህን ኃይሉ ኢትዮጵያ መድን ነው። ብዙ ጠንካራ ስራዎችን ሰርቶ ትክክለኛውን አንድ ቡድን ከሆነ የውድድር ዘመን ወደ ሌላኛው የውድድር ዘመን ሲሻገር ምን መስራት እንዳለበት በመጠኑ የተረዳው ቡድን ሻምፒዮን ሆኗል እና የአሰልጣኙ ልምድ እዚህ ጋር መረሳት ያለበት አይመስለኝም። እንዴት ሻምፒዮን እንደሚሆን ያውቃል። ሻምፒዮን የሆኑ ቡድኖችን ገንብቶ አሳይቷል። እንዲህ እንዲ አይነት ነገሮችን መከተሉ እና ሌሎች ለመፎካከር ፍጹም እድል የማይሰጥ አይነት የቡድን ግንባታ መከተላቸው የበለጠ ለኢትዮጵያ መድን እድል ይሰጥ ሚል ቀደም ብለህ እንዳነሳው እንግዲህ በተለይ በፕሪሚየር ሊጉ አሁን ላይ ላለመውረድ የሚደረገው ትግልም ቀጥሏልና በተለይ ጥሩ አቋም የነበራቸው በአሸናፊነት ጭምር የምናነሳቸው ቡድኖች አሁን ላይ ላለመውረድ ሲታገሉ እያየን ነው። ፋሲል ከነማ ማንሳት እንችላለን። ና እንደው ፋሲል ከነማ ምንድን ነው የገጠመው ማለት እንችላለን፣ የሚለውን እስኪ እና እኔ ቅድም እንዳነሳሁልህ ነው፣ ስታንዳርድ የለውም ሊጉ። አሁን በእንግሊዝ ፕሪሚየር ሊግ፣ ባደጉት አገራት እግር ኳስ አሁን ከሻምፒዮንሺፕ የመጡት ቡድኖች እቅድ ሲያቅዱ፣ የሚቀጥለው የውድድር ዘመን እቅድ ሲያቅዱ በሊጉ መቆየት የሚል ብቻ እቅድ ነው የሚያቅዱት። አይሳሳቱም በታምር ከዛ ብዙ ጎል አስቆጥረው ስለመጡ ከዛ ብዙ ነጥብ ሰብስበው ስለመጡ ከሻምፒዮንሺፑ ፕሪሚየር ሊጉ ላይ ቶፎር ለመግባት የሚል እቅድ ወረቀት ላያስቀ ይህ ብጀት ነው። በእግር ኳስ እንደዛ አይቻልም። የሚያቅዱት ሊጉ ላይ መቆየት ነው የሚያቅዱት። ሌላ አይቻልም። ስታንዳርድ አለ። የሻምፒዮን ቡድኖች አሉ። ምንም ማያመጡን ብልህ አደለ። የምትፎካከረው ስራ ሰርተ ነው የምትፎካከረው እና የእኛ ሀገር ክለቦች እንዳልኩ ነው፣ ለሁሉም ክፍት ነው። ለእኔ ዜና አይደለም። አሁን ለዓለም ወረድ እየተፎካከሩ ያሉ ቡድኖች ለምንድ ነው ለዓለም ወረድ የማይፎካከሩ? ምን ስለሰሩ? ምን የተለየ አሰራር አላቸው? ምንም የተለየ ነገር የላቸው። ሁሉም ቡድኖች በተመሳሳይ የቡድን ግንባታ ሂደት ነው የሚሄዱት ሁሉም ቡድኖች። ስለዚህ ፋሲል የገጠመው አንደኛው ይሄ ነው ብዬ ነው ማስበው። ጤነኛ ሽግግሮች አልነበሩትም የነበረው ቡድን ወደ ሌላኛው ቡድን እየተሸጋገረ ሰዎች እየወጡ እየገቡ የመጡበት መንገድ ጤነኛ አይደለም። ተርኖቨሩ በበዛ ቁጥር፣ የሚወጣው የሚገባው ተጫዋች በበዛ ቁጥር ቡድን መስራት አይቻልም። ስለዚህ አንዱ የእግር ኳሱ እዳ ነው ፋሲልንም የገጠመው ብዬ ነው ማሰበው። ሁሉም ቡድኖች በዚህ መልኩ ነው የሚገነቡት እና እኔ እንዲያውም ፋሲል ሻምፒዮን ከሆነ ትንሽ ዘግየት ያለ ይመስለኛል። የቅርቡ ሻምፒዮን ኢትዮጵያ ንግድ ባንክ እኮ እንግዲህ በእርግጠኝነት ቀጣዩን የውድድር ዘመን የሆነ ነገር የምትጠብቅበት ኢትዮጵያ መድን የማይጠበቅ አይደለም ሻምፒዮንነቱ ባለፈው የውድድር ዘመን የመጨረሻውን ፊሽካ ባንክ እንዲጠብቅ ያደረገው የመድን ተፎካካሪነት እድገት ው ጤነኛ ነው። ጤነኛ እድገት ከታች ነው የመጣው። እርግጥ ከሀገራችን አንጋፋ ቡድኖች መካከል አንደኛው ነው ኢትዮጵያ መድን። ምናልባት በኢትዮጵያ እግር ኳስ ምርጥ ምርጥ ኳስ ተጫዋቾች የለበሱት ማሊያ በእኔ እግር ኳስ እይታ ኢትዮጵያ መድን ነው ብዬ አስባለኝ። በጣም ወዳቸው ተጫዋቾች በመድን ስላለፉ ግን ጤነኛ ነው እድገቱ። ለሻምፒዮንነት የሚያበቃ ጉዞ እየተጓዘ ነው። አምና ሁለተኛ ነው የወጣው፣ ተፎካካሪ ነው። ስለዚህ የቀረው አንድ ምዕራፍ ያንን ያሳካው። እኔ በጣም ያስደነገጠኝ ከሁሉም በላይ እንደውም የኢትዮጵያ ድግድባ ሻምፒዮን ነው አምና፣ ዘንድሮ ያለመሆን እየተጫወተ ሊጉ፣ ይሄ ነው ገጽታው። እና ፋሲልንም የገጠመው ጤነኛ ያልሆነ የቡድን ግንባታ ሂደት መከተሉ ነው። ይሄ ነው ማምነው። እጁ ላይ ያለው የኢትዮጵያ ብሔራዊ ቡድንን ያሰለጠንም። የኢትዮጵያ ፕሪሚየር ሊግን ሻምፒዮን የሆነ ከኢትዮጵያ ቡና ጋር 203 ሻምፒዮን የሆነ አሰልጣኝ ልምድ ያለው አሰልጣኝ ነው። ግን ቡድኑ የተገነባበት መንገድ ጤነኛ ነው የሚለውን ነገር ከፈተሽን ግን ጤነኛ አይመስልኝም። እና ቀደም ያልኩት ችግር ኢትዮጵያ ፋሲልንም እንዲጠቅ ያደረገ በዚህ ላይ እናንሳና፣ ፋሲል ነገ ከአዳማ ጋር ጨዋታ አለው እና ምን ይጠበቃል የሚለውን ደግሞ እናንሳ። ለሁለቱም ቡድኖች በጣም ወሳኝ ጨዋታ ነው። እርግጥ በነጥብ ፋሲል ከተማ የተሻለ ነጥብ አለው ከአዳማ ከተማ ግን ጨዋታው ሁለቱንም ቡድኖች አደጋ ውስጥ የሚከት ጨዋታ ነው። ለዚህ ነው ተጠባቂነቱ ከፍ ያለውና ጨዋታው ሜዳ ላይ ምን ሊሆን ይችላል? እኔ አስማተኛ መሆን የሚፈልግ ይመስለኛል። የኢትዮጵያን ጨዋታ ከጨዋታ በፊት በዚህ በዚህ ቴክኒካዊ ጉዳይ በዚህ ታክቲካል ምናምን እይታ የእንትን ቡድን የተሻለ ነገር ያመጣል ማለት አስማተኛ መሆን የለውም። እንደዛ ስታይል ኦፍ ፕሌያቸው ገና አልተገለጠም። በውድድር ዘመኑ መጨረሻ እንኳን የትኛውን ስታይል ኦፍ ፕሌ እንደሚከተሉ ያልተገለጡ ቡድኖች ያሉበት አይነት ሂደት ነው የምንመለከተው እና በዚህኛዋ ጨዋት ምክንያት በዚህ በዚህ ጠንካራ ጎኑ ምክንያት ፋሲል የተሻለ እድላለሁ፣ አዳማ የተሻለ እድላለሁ ብዬ እኔ ደፍሬ ምናገር አልፈልግም። መጠንቀቅ የሚያስፈልገው ነገር ምናልባት ከሜዳ ውጭ የሚሰሩ ሌሎች ስራዎች አለ ኢትዮጵያ እግር ኳስ ላይ ለዘመናት የምንመለከታቸውና እዛ ላይ ጥንቃቄ ማድረጉ አስፈላጊ ይመስለኛል። ለሁለቱም ጨዋታዎች ምናልባት ሳይኮሎጂካል ሳይኮሎጂካል በጨዋታው የተሻለ የነጥብ ብልጫው ፋሲልን ይሄ የተሻለነን እኛ የነጥብ ብልጫዋለን የሚል መዘናጋትን አውጥተው አዳማ ከተማዎች ደግሞ ጨዋታውን ለማሸነፍ ግዴታ ምክንያቱም በነጥብ የተሻለውን ቡድን አሸንፈው የተሻለ ነጥብ ለማግኘት የበለጠ ተነሳሽነቱን ይዘው ወደ ሜዳ የሚገቡበት እድል ስለሚኖር መጫወታው ፉክክር ልናይ የምንችልበት እድል ይሰጠናል። ከሚል ውጭ በእግር ኳስ ያየታል መተንተን ትንሽ ገባል። እንደው አሰልጣኝ የሚለውን እንግዲህ በኢትዮጵያ ፕሪሚየር ሊግ በዛ ላይ ያሉ ውድድሮችን ለረጅም ጊዜ መመልከቱ እድል ነበረ ብዬ አስባለሁ እና ከዚህ ጋር በተያያዘ ቀሪ ሁለት ወራጅ የሆኑ ክለቦች እነማን ናቸው ብለህ ታስባለህ ካለህ ልምድ አንጻር ጥያቄ ነው። አሁን በእግር ኳሳዊ ቋንቋ ብትመልሽው እዛ ክለቦቹ ጋር ያለው አስተዳደሩ ሆነ አሰልጣኞቹ እና ደጋፊዎቹ በእግር ኳሳዊ ቋንቋ ይረብ የሆነ የሆነ ጥግ ይያዛል እና እኔ እንትን ይወርዳል ብዬ ሲጀምር ሲጀመር ለማለት ምድል አይሰጥም። እንዳልኳችሁ ተመሳሳይ ነው ፐርፎርማንሳቸው ቡድኖቹ አቋማቸው አንድ አይነት። ስለዚህ ጨዋታው ዘጠና ደቂቃው ነው የሚወስነው ከዘጠና ደቂቃ በፊት ስለ ኢትዮጵያ እግር ኳስ ስለ ኢትዮጵያ ሁለት ክለቦች በእግር ኳሳዊ ትንታኔ እግር ኳስ የሚተነተን ነው የሚተነተነው ከቡድኖቹ አቋም በመነሳትም የሚከተሉት ታክቲክ ይሄንን ነው ሞር ዲፌንሲቭ ላይ ጥሩ ናቸው ስለዚህ የመከላከል ጥንካሬያቸው ጎል እንዳይቆጠርባቸው ያደርጋል ሲያጠቁ የሚከተሉት ይሄንን ነው ይህን ማለት እድል አይሰጥም እግር ኳሱ ስለዚህ ለግምት አይመችም ለማለት ነው እና

የውድድር ዘመን መጨረሻ ላይ እንግዲህ እንደዚህ ለሻምፒዮንነት የሚደረጉ ፉክክሮች በብዙ ሀገራት ሊጎች የተለመደ ነው። እኛ ጋር ላለመውረድ ቁጥራቸው እንግዲህ የመሰናበቻ እናድርገው እና ሊጉ በርካታ ትችቶች የሚቀርቡበት እንደሆነ ይታወቃል። ሌላኛው የሚነሳበት ችግር በገንዘብ ውጤትን ማግኘት ነው፣ በመላቀቅ ይታማል እና እዚህ ላይ ስምንት ላለ መሰናበቻ እናድርገው ማች ፊክሲንግ የኢትዮጵያ እግር ኳስ መገለጫ ጌጡ ምንም ጥያቄ የለውም። እኔ ተጨባጭ ነገሮች ተይዘው እርምጃ ሲወሰዱ አላየሁም። ተጨባጭ ባለፉት አመታት በትክክል ከገንዘብ ጋር በተያያዘ እኔ ብዙ ማውቃቸው በደንብ በአይኔ ያዩዋቸው ማች ፊክሲንጎች አሉ ኢትዮጵያ እግር ኳስ ውስጥ ተደርሶባቸው መረጃ ተይዞ እርምጃ ሳይወሰድ የቀረባቸው ማለት ነው። ስለዚህ ምንም ይመጣብኛል ብለው በዚህ የውድድር ዘመንም ይህን ከማድረግ ወደኋላ የሚሉ አይመስለኝም። አሁን በተጫዋች ዝውውር ያብካኩትን በጀታቸውን ደግሞ አሁን እንደገና እግር ኳሱን ወደኋላ በሚጎትት መልኩ ማለት ነው። የተሻለ በጀት ለዚህ ጉዳይ የሚበጅት ቡድን የሚተርፍ ይመስለኛል። ቅድም ለዚህ ነው በእግር ኳስ ቋንቋ መተንተን ከባድ ነው ያልኩህ። የተሻለ በጀት ለዚህ አንደኛው ቡድን ለአንደኛው ቡድን የሚከፍሉ የተሻለ በጀት ለዚህ የበጀተው ቡድን በሊጉ መትረፍ አግባብ አለመሆኑ እንዳለ ሆኖ፣ ግን የኳስ አፍቃሪውን በራሱ መናቅ አይደለም ወይ ማለት እግር ኳስን ለማየት ጤናማ የሆነ ስፖርት ለመመልከት የሚገባውን ተመልካች። እኔ እኮ በኢትዮጵያ እግር ኳስ ውስጥ ማለት ነው አንዳንድ ጊዜ ያው ስትናገር ሁልጊዜ ኔጌቲቭ ሀሳብ ስትሰጥ እግር ኳሱን የማትወድ እንግዲህ ህይወታችን ነው። እኛ እግር ኳስ የኖርንበት ነው፣ በኢትዮጵያ እግር ኳስ ውስጥ ሁሉንም ነገር ለመሆን ጥረት ሳደርግ የኖርኩበት ዘመኔ የጨረስኩበት ነው። ኢትዮጵያ እግር ኳስ እና አንዳንዴ ኔጌቲቭ ሀሳብ ስትሰጥ ጥሩ አስተሳሰብ አይኖርም። ደግሞ ብዙ ኔጌቲቭ ነው ያለው፣ ፖዚቲቭ ነገር ለማውጣት ስቃይ ነው በኢትዮጵያ እግር ኳስ ውስጥ እና ይሄና አሁን የምታነሳውን ነገር ተቀብለን እንድንኖር በኢትዮጵያ እግር ኳሱ መገደዳችን በጣም ያሳዝብኛል። የት የትኛው ፍርድ ቤት ማንን እንደምትከስ ግራ የሚገባ እግር ኳሱን በጣም ወደ ገደል የሚከት ደጋፊውን የማያከብር ፉክክርን የበለጠ ደካማ የሚያደርግ። ለዚህ ነው እኮ ጠንካራ ብሔራዊ ቡድን አይኖረን ከእንደዚህ አይነት እግር ኳስ ውስጥ የወጣ ጠንካራ ብሔራዊ ቡድን ማግኘት ሊኖር አይችልም፣ ጠንካራ ብሔራዊ ቡድን እና ይሄ እግር ኳሱን መናቅ ነው። የእግር ኳስ ተመልካቹን አለማክበር ነው። ስራቸውን በትክክል እንደማይሰሩም በመጨረሻ ውድድር ዘመናት እራሳቸው ምስክርነት እየሰጡ ነው። የክለብ አመራሮች በዋናነት እዚህ ላይ የሚሳተፉት የክለብ አመራሮች የሚመሯቸውን ክለቦች እግር ኳስን እየመሩ እግር ኳስን የሚቀብር ነገር በጀት አውጥተው ሲሰሩ ትመለከታለህ። እና ይህ አጠቃላይ ኢትዮጵያ እግር ኳስ መገለጫ ነው። በእርግጠኝነት አሁንም የምነግርህ እናንተ ከጠይቃችሁን የእግር ኳሳዊ መንገድ ይልቅ ኮሮጆ ሞልቶ በገንዘብ የወጣ ቡድን ይተርፋል። አሰልጣኝ ሚሊዮን ጉግሳ እንግዲህ የእግር ኳስ ተጠባቂ ጨዋታዎች እንዲሁም ደግሞ የቡድኖቹ ወቅታዊ ሁኔታን በተመለከተ ለሰጠህን ሰፋ ያለ ትንታኔ እናመሰግናለን።